ሰላም ጤና ይስጥልን ውድ የተራራው ሚዲያ ቤተሰቦች፣ ቅዳሜና እሁድ ከሚከበረው ኢሬቻ በዓል ጋር በተያያዘ ቀለሙ ጥቁር ቀይና ነጭ የሆነውን የአባ ገዳ ባንዲራ በተሽከርካሪዎች ላይ ያላሰሩ አሽከርካሪዎች ሁለት ሺህ ብር እየተቀጡ መሆናቸውን ተራራው ሚዲያ ሰምታለች። የገንዘብ ቅጣቱ በሸገር ከተማ ሁሉም ክፍለ ከተሞች ተፈጻሚ እየተደረገ መሆኑን ያነጋገር ናቸው አሽከርካሪዎች ተናግረዋል። ከተለያዩ የክልሉ ከተሞች ወደ አዲስ አበባ የሚገቡ ባንዲራውን ያላሰሩ ተሽከርካሪዎችም የገንዘብ ቅጣት እንደሚጣልባቸው ምንጮቻችን አስረድተዋል። ቅጣቱን የሚጥሉት የሸገር ከተማ አስተዳደር የትራፊክ ፖሊስ አባላት ናቸውም ተብሏል። ሆቴሎች፣ ባንኮች፣ የንግድ መደብሮች ና የመንግስት መስሪያ ቤቶችም ይህንኑ ባንዲራ እንዲያውለበልቡ እንደታዘዙ ተሰምቷል። ግብጽ ለአባይ ወንዝ ውሃ መጠን መጨመርና በሀገሪቱ ሁለት አውራጃዎች ሰሞኑን ለደረሰው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ አድርጋለች ግብጽ ትላንት አርብ ኢትዮጵያን ስትወቅስ ከወትሮ በተለየ መልኩ ከፍተኛ የውሃ መጠን በአባይ ወንዝ ላይ የተከሰተው በአወዛጋቢው የህዳሴ ግድ መገንባት ምክንያት እንደሆነ ትገልጻለች በግብጽ በግብጽ ብሔራ እና ማኑፊያ አውራጃዎች በደረሰው የጎርፍ አደጋ የእርሻ መሬት የተጥለቀለቁ ሲሆን በርካታ እንዝዳር በህገወጥ መንገድ የተገነቡ የመንደር ቤቶችም በጎርፍ መጠቃታቸው አሶሽየትድ ፕሬስ ዘግቧል። የዜና ምንጩት ትላንት አርብ በኦንላይን የተሰራጩ ቪዲዮዎችን ዋቢ አድርጎ እንደዘገበው በሜኑፊያ ነዋሪዎች ወገብ ድረስ ጥልቅ የሆነ ውሃ ውስጥ ሆነውና በከፊል የተጎዱ ቤቶች ይታያሉ። በአሽሞን ደግሞ ገበሬዎችና ነዋሪዎች መሬታቸውንና ቤታቸውን በአስቸኳይ ለቀው እንዲወጡ ማሳሰቢያ ተሰጥቷቸዋል ሲልም ይገልጻል። በግብፅ የጎርፍ አደጋ ስለተከሰተው ጉዳት በይፋ የተገለጸ ነገር እንደሌለና ዜና ምንጩ ስለ ጉዳዩ መረጃ ለማግኘት የማኒፌያ ባለስልጣናትን ለማግኘት ያደረገው ሙከራም እንዳልተሳካክሎ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ህዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ ያደረገ ሲሆን፣ የውሃና ኤነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ መተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከሰተ በመግለጽ ያወጣችው መግለጫ በሀሰት የተሞላና ተንኮላዘል በማለት ውድቅ አድርጎታል።